ጥና ይስጥልኝ እንዴት ዋላችኋል? ተመልካቾች ከዜና ኢትዮጵያ የሰዓቱን የስፖርት መረጃዎች ወደ እናንተ እናደርሳለን። ሲንቄ ባንክ የስፖርት ዘገባችን የክብር አጋር ስለሆነም ከልብ ነው የምናመሰግነው። በ29ኛው ሳምንት የኢትዮጵያ ፕሪምየር ሊግ ትናንት በተደረጉ ጨዋታዎች ኢትዮጵያ ቡናና አዳማ ከተማ ተጋጣሚዎቻቸውን አሸንፈዋል። ቅዱስ ጊዮርጊስ ጋር ጨዋታውን ያደረገው አዳማ ከተማ ስንታየው መንግስቱ በ45ኛው ደቂቃ ባስቆጠራት ብቸኛ ግብ አማካኝነት አንድ ለዜሮ ረቷል። ውጤቱን ተከትሎም ቅዱስ ጊዮርጊስ በ40 ነጥቦች ስድስተኛ ደረጃ ላይ ሲቀመጥ አዳማ ከተማ በ26 ነጥቦች 16ኛ ደረጃ ላይ ይገኛል። ኢትዮጵያ ቡናም ወላይታ ዲቻን በተመሳሳይ ውጤት አንድ ለዜሮ ረቷል። ኮናክኒ ሀፊዝ በ49ኛው ደቂቃ ለኢትዮጵያ ቡና ሶስት ነጥብ ያስገኘችውን ብቸኛ ኳስ ከመረብ ያሳረፈ ተጫዋች ነው። ኢትዮጵያ ቡና ትናንት ማሸነፉን ተከትሎ ነጥቡን 48 በማድረስ ደረጃውንም ወደ ሁለተኛ ከፍ አድርጓል። ወላይታ ዲቻ በአንጻሩ በ41 ነጥቦች አራተኛ ደረጃ ላይ ተቀምጧል። የ29ኛው ሳምንት የሊጉ መርሃ ግብሮች ዛሬም ቀጥለው ሲደረጉ አርባ ምንጭ ከተማ ከሐዋሳ 9 ሰዓት፣ እንዲሁም ኢትዮ ኤሌክትሪክ ከሲዳማ ቡና ደግሞ አመሻሽ 12 ሰዓት ላይ ይጫወታሉ። ኢትዮጵያ ንግድ ባንክ ሴቶች እግር ኳስ ክለብ ሻምፒዮን የሆነበት የ2017 የኢትዮጵያ ሴቶች ፕሪምየር ሊግ በትናንትናው ዕለት ተጠናቋል። ለስምንተኛ ጊዜ የሊጉ ሻምፒዮን የሆነ ኢትዮጵያ ንግድ ባንክ በተለየ ሁኔታ የተሰራ ዋንጫም ተበርክቶለታል። ግርማ በቀለ ከሐዋሳ ተከታዩን ዘገባ አዘጋጅቷል። የ2017 ዓ ም የኢትዮጵያ ሴቶች ፕሪምየር ሊግ በተከናወኑት ሁለት የ26ኛ ሳምንት መርሃ ግብሮች ፍጻሜውን አግኝቷል። በጨዋታዎቹ ሐዋሳ ከተማ ከድሬዳዋ ከተማ 0 ለ0 ሲለያዩ ኢትዮጵያ ንግድ ባንክ አዳማ ከተማን አምስት ለ0 አሸንፏል። ረዳየታ አስረሳኝና ንግስት ይበቀለ ሁለት ሁለት ግቦችን ሲያስቆጥሩ ሴና ፎ አቁማ ቀሪዋን ከመረብ በማገናኘት በአመቱ በ22 ግቦች ኮከብ ግብ አግቢ ሆና አጠናቃለች። አንድ ጨዋታ የቀረው ሻምፒዮን መሆኑን ከሳምንት በፊት ያረጋገጠው ኢትዮጵያ ንግድ ባንክም ሁለተኛው ዙር የሊጉ ጨዋታዎች በተከናወነበት የሐዋሳ ሰው ሰራሽ ሜዳ በተካሄደው የመዝጊያ ስነ ስርዓት በልዩ ሁኔታ በአዲስ መልክ የተሰራውን የፕሪሚየር ሊጉን ዋንጫ ተረክቧል። በዚህ ሁላ ቻሌንጅ መካከል ይችን ቀን እንናፍቃት ስለነበረ ስሜቱ እጅግ በጣም ከምነግር በላይ ነው። ሁል ጊዜ ያው በልፋት የምታደረጋቸው ነገሮች ለልፋት ደግሞ ክሬዲት መስጠት አለብንና በጣም ደስተኞች ነን። ዛሬ ደግሞ ይበልጥ በጣም ደስ ብሎናል እና በዚህ ደስታ ውስጥ ደግሞ እግዚአብሔር ክብሩ ይውሰድ። ያው ዛሬ በጣም ደስ ብሎኛል። ያው እንደ ቲም በጣም ትልቅ ስኬት ነው ያሳካነው። ያው እግዚአብሔር ይመስገን የምንፈልገውን ነገር አግኝተናል። ይሄ ዋንጫ ደግሞ ለየት የሚያደርገው ለተከታታይ አምስት ዓመታት ነው የበላ ነው እና እዛ ውስጥ በመኖሩ እጅግ በጣም ደስተኛ ነኝ። የእኔ ብቻ ሳይሆን የቡድን አጋሮቼ ውጤት ነው። ደስ ይላል። የኢትዮጵያ ንግድ ባንክ ሻምፒዮን መሆን የቻለው በዓመቱ ምንም ጨዋታ ሳይሸነፍ ሲሆን ያለመሸነፍ ጉዞውንም ወደ ሀምሳ አንድ ጨዋታዎች አድርሶታል። የዘንድሮ ሻምፒዮናነትም ለተከታታይ ለአምስተኛ ጊዜው ሲሆን በአጠቃላይ ደግሞ ለስምንተኛ ጊዜው ነው። እኛ ደግሞ ለሁሉም ነው የምንዘጋጀው። በነገራችን ላይ ያ ነው እኛን ውጤታማ ነገር ያደረግን ብዬ ነው የማስበው። በብዛት ተክተም መስራት ነው ሌላ ምስጢር የለውም። አሪፋሪ በዚህም በቲዮሪም ክላስ እየተማርን ተግባራዊ እያደረግን ያው ብለን ዋንጫው ደርሰናል። ንግድ ባንክን ተከትለው ሐዋሳ ከተማና ሲዳማ ቡና ሁለተኛና ሶስተኛ ሆነው አጠናቀዋል። ቀዳሜና ቂርቆስ ክፍለ ከተማ ደግሞ ወደ ከፍተኛ ሊጉ የወረዱ ክለቦች ሆነዋል። የወቅቱ የምስራቅና መካከለኛው አፍሪካ ክለቦች ሻምፒዮን ንግድ ባንክ ዘንድሮም የሊጉ ሻምፒዮን መሆኑን ተከትሎ በቀጣይ ዓመትም ኢትዮጵያን ወክሎ በመድረኩ ይወዳደራል። ውጤታማ ሆኖ ዋንጫውን የሚያነሳ ከሆነም ለተከታታይ ሁለተኛ ጊዜ የሴካፋ ዞንን ወክሎ በአፍሪካ የሴቶች ቻምፒዮንስ ሊግ የሚሳተፍ ይሆናል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናከረው ዘገባ ግርማ በቀለ ነኝ ከሐዋሳ። የባህልና ስፖርት ሚኒስቴር ማህበረሰብ አቀፍ ስፖርታዊ ውድድሮችን በማስፋፋት የዜጎችን ማህበራዊ አንድነት ለማጠናከርና ተተኪ ስፖርተኞችን ለማፍራት እየሰራ እንደሚገኝ ሚኒስትር ዴታ ወይዘሮ ነፊሳ አልመሃዲ ገለጹ። ስድስተኛው የመላ ቤኒሻንጉል ጉሙዝ ክልል ስፖርታዊ ውድድር በአሶሳ ዞን ባምባሲ ከተማ በይፋ ተጀምሯል። 11 የተለያዩ የስፖርት ውድድሮችን ያካተተው የመላ ቤኒሻንጉል ጉሙዝ ክልል ተተኪ ስፖርተኞችን ለማፍራትና ማህበራዊ ግንኙነትን ለማጠናከር ያለም መሆኑን የክልሉ ስፖርት ኮሚሽን ኮሚሽነር ኢብራሂም መንሱር ገልጸዋል። ውድድሩ የህዝብ ለህዝብ ግንኙነትን ለማጠናከር ያለመ እንደሆነም ነው ኮሚሽነሩ የጠቆሙት። የስድስተኛ መላጅ ቢኒሽን ጉልጎምዝ ጨዋታም የበርካታ ተስጦ ያላቸው አዳዲስና ተተኪ ስፖርተኞችን የምናይበት የምንመለመልበት ብቻም ሳይሆን መድረኩም በክልል የሚገኙት ወንድማማችነት፣ እህትማማችነት ህዝባችን ድጋሚ የምናገናኝበት ማህበራዊ ግንኙነቶች የምናጠናክርበት የምናረጋግጥበት እንደሆነ ጭምር ታሳቢ ማድረግ የስፖርት ዋናነት ተከብራችሁ ውድድሩ እንድታካሄዱ አደራ እያልኩኝ በክልሉ ስፖርት ኮሚሽን ስምና በራሴ ስም ላቅ ያለ ምስጋና ላቀርብ እወዳለሁ። ሪፖርተራችን ጀማል አህመድ እንደዘገበው በውድድሩ መክፈቻ በተደረገ ውድድር ላይ ማሸነፍ የቻለው በአምባሲ ከተማ ሲሆን ሁለት ለአንድ በሆነ ውጤት መርታቱንም ጭምር ነው ይፋ ያደረገው። የባህልና ስፖርት ሚኒስትር ዴኤታ ወይዘሮ ነፊስ አልመሀዲም የተቋረጡ ውድድሮችን በማስቀጠል ማህበረሰቡ ስፖርታዊ ጨዋነትንና አጠቃላይ ውድድሮችን እንዲያዘወትር ማድረግ አስፈላጊ ስለመሆኑ ነው የገለጹት። በተለያዩ ምክንያቶች ተቋርጦ የቆዩ ስፖርታዊ ውድድሮች እንዲጀመሩ ተደርጓል። በዚሁ መሰረት በሀገሪቱ በስፖርት እድገት ላይ የደረሰውን ስብራት ለመጠገን ምቹ ሁኔታዎች እንዲፈጠር ከማድረጉም ባሻገር በስፖርቱ ሕብረ ብሔራዊ አንድነታችን ይበልጥ ማጠናከር ችለናል። የመላ ኢትዮጵያ ጨዋታ የኦሎምፒክና የመላ አፍሪካ ጨዋታ መሪ መነሻ በማድረግ በሁለት አመት አንድ ጊዜ የሚካሄድ ሲሆን አላማውም በርካታ የስፖርት አይነቶችን በማስተናገድ ወጣቶችና የአካል ጉዳተኞችን በማሳተፍ ተሰጥኦ ያላቸውን ምርጥ ስፖርተኞችን በመመልመል ለኦሎምፒክና ለመላ አፍሪካ ጨዋታዎች ማዘጋጀት። የአዲስ አበባ ብስክሌት ፌዴሬሽን ያዘጋጀ 2017 ዓ.ም የአዲስ አበባ ብስክሌት ሻምፒዮና ተጠናቀቀ። ሻምፒዮናው በግንቦት ወር የሚካሄደውን የመላው ኢትዮጵያ ብስክሌት ሻምፒዮና ከተማ አስተዳደሩን የሚወክሉ ጠንካራ ተወዳዳሪዎችን ለመለየት የተከናወነ እንደሆነ የተገለጸው መሰረት ተስፋዬ ተጨማሪ አላት። የ2017 ዓ ም የአዲስ አበባ ብስክሌት ሻምፒዮና ፍጻሜውን አገኘ። የአዲስ አበባ ብስክሌት ፌዴሬሽን በየአመቱ በሚያዘጋጀው የብስክሌት ሻምፒዮና ዘንድሮ ክለቦች፣ ታዳጊዎችና በግል የሚሳተፉ እንዲሁም የቀድሞ ብስክሌተኞች የተሳተፉበት ውድድር ተካሄዷል። ሻምፒዮናው ከመጋቢት 28 ጀምሮ በተለያዩ የአዲስ አበባ ጎዳኖች ሲካሄድ ቆይቶ ትላንት መነሻና መድረሻውን ሲኤምስ የተባበሩት አደባባይ ባደረገ የፍጻሜ ውድድር መቋጫውን አግኝቷል። የዘንድሮ ሻምፒዮና የአዲስ አበባ ከተማ አስተዳደርን በመወከል በ2017 የመላው ኢትዮጵያ የብስክሌት ሻምፒዮና ላይ የሚሳተፉ ጠንካራ ተወዳዳሪዎች የታዩበት እንደነበር የአዲስ አበባ ብስክሌት ፌዴሬሽን ጽህፈት ቤት ኃላፊ ሲሳይ ተረፈ ተናግረዋል። ሁለት ወራታ የወሰደ ውድድር ነው። በዚህ ውድድር ታዳጊዎች፣ ክለቦች፣ ቡድኖች፣ የቀድሞ ተወዳዳሪዎች በሁለቱም ጾታ የተሳተፉበት ውድድር ነው ያለው። ጥሩ ፉክክርም የተደረገበት ነው ያለው። ከዚህ ውድድር ደግሞ ከክለቦቹ ደግሞ ጥሩ አውትሻይን ያደረጉ ጥሩ ፐርፎርም ያደረጉ ጥሩ ሰዓት ያስመዘገቡት ደግሞ አሁን የፊታችን ግንቦት 24 ጀምሮ የሚደረግ መላው ውድድር አለ ለዛ መላው ውድድርም ምንመ የምንመርጥበት ይሆናል ማለት ነው። ከተማ አስተዳደሩንም ወክለው የሚሳተፉ ተወዳዳሪዎችንም በዚህ ውድድር የምንመርጥበት ነው ማለት ነው። ከዚህም ባለፈ ሻምፒዮናው ታዳጊዎች የውድድር እድል እንዲያገኙ የማድረግ ዓላማን ይዞ መከናወኑ ተገልጿል። በዚህ ውድድር ሁሉንም የሚያሳተፍ ነው ምንድነው ታዳጊዎቹ ቡድኖቹ ማየት አለባቸው፣ ቡድኖቹ ክለቦቹ ማየት አለባቸው። መተካካት አለበት። እኛ ክለቦችን ብቻ ለማሆን እያወዳደር ያለ ነው። ከታች ጀምሮ ታዳጊዎች አሉ፣ የግል ተወዳዳሪ ቡድኖች አሉ፣ የጤና ክለቦች አሉ፣ እንዲሁም ደግሞ ከዚህ በፊት ተወዳድረው ደግሞ ያሳለፉ ደግሞ የቀድሞ ብስክሌተኞች አሉ ማለት ነው። ስለዚህ ሁሉንም የምናሳትፈው ምንድን ነው፣ አንደኛ ልምዳቸውን ሸር እንዲያደርጉ ታዳጊዎች፣ ነገ እኔስ ነገ የቱ ጋ ነው ምገባው፣ የቱ ጋ ነው ምደርሰው የሚለውን ታርጌት አድርገው እንዲያስቀምጡ ክለቦችንም እያሳተፍንበት ያለብንበት ሁኔታ ነው ያለው። ስለዚህ ተመጋጋቢ ነው የሚሆነው ማለት ነው። ከታዳጊ ወደ ቢ ይገባሉ፣ ከቢ ወደ ኤ ይገባሉ ማለት ነው። ስለዚህ መተካካቱም እንዳለ ራሳቸውን የቱ ጋር እንዳሉ የሚያዩበት፣ ሰዓታቸውን የሚያሻሽሉበት ውድድር ነው ማለት ነው። በውድድሩ የተሳተፉ ታዳጊዎች ሻምፒዮናው ጠንካራ ፉክክር ያደረጉበትና ልምዶችን የቀሰሙበት እንደነበር ገልጸዋል። ውድድሩ ያው በአጠቃላይ አሪፍ ነው ብርቱ ፉክክር የታየበት ነው የክለብ ሻምፒዮና እንደሆኑ ብርቱ ፉክር ነበረበት። ብስክሌት ከጀመርን አንድ ሶስት አመት ሆኗል። ከዛ ም እውቀት እየቀሰምን ልምድ እየወሰድን ከተላለቆችን ያለ ነው። ከበፊቱ አሁን ብስክሌት አሪፍ ነው፣ እያደገ ነው፣ ትኩረት የሚሰጠው ነው። መንገድ የተፈቀደልን ነው። አጠቃላይ አሪፍ ነው። ከበፊቱ አሁን ይሻላል። አሪፍ ላይ ሆኑ የተለያ ነው ያለው፣ አሪፍ ነው። በቃ ሁሉም አቅማቸውን እያሳዩ ስለሆነ አሪፍ ነው። በዚሁ ቢቀጥሉ ያለ የኢትዮጵያ ሻምፒዮንም ስለደረሰ ለሱ ሊመረጡም ይችላሉ። አሪፍ ቢያሳዩ አሪፍ ነው። በ2017 የአዲስ አበባ ብስክሌት ሻምፒዮና በክለቦች የዙር ድምር ውጤት ኢትዮ ኤሌክትሪክ አሸናፊ ሲሆን አዲስ አበባ ፖሊስና ኢትዮጵያ ስፖርት አካዳሚ ሁለተኛና ሶስተኛ ሆነዋል። በክለቦች የቡድን ክሩኖ አዲስ አበባ ፖሊስ በበላይነት ሲያጠናቅቅ ኢትዮ ኤሌክትሪክና ሸገር ሲቲ ሁለተኛና ሶስተኛ ደረጃን በመያዝ ፈጽመዋል። በሻምፒዮናው በግልም በቡድንም ከአንደኛ እስከ ሶስተኛ የወጡ ተወዳዳሪዎች የወርቅ የብርና የነሐስ ሜዳሊያ ሲበረከትላቸው በግልም በቡድንም አንደኛ የወጡ ብስክሌተኞች ደግሞ የዋንጫ ተሸላሚ ሆነዋል። ከውጭ ወዳገኘናቸው ስፖርታዊ ዜናዎቻችን እናልፋለን። የትልቅ ክለብ አስተሳሰባችን እየጠፋ ነው ሲሉ የማንቸስተር ዩናይትዱ አሰልጣኝ ሮበን አሞሬም ተናገሩ። በእንግሊዝ ፕሪምየር ሊግ 36ኛ ሳምንት መርሃ ግብር ሊቨርፑል ከአርሰናላቻ ሲለያዩ፣ ቼልሲ፣ ማንቸስተር ዩናይትድ እና ቶተናም ተሸንፈዋል። ማንቸስተር ዩናይትድ በውድድር አመቱ የትናንት ሽንፈቱ ለ17ኛ ጊዜ ሆነ ተመዝግቧል። ዮሴፍ ሹምዬ ተጨማሪ አለው ሻምፒዮኑ ቀድሞ በታወቀበት የእንግሊዝ ፕሪምየር ሊግ ትናንት የ36ተኛ ሳምንት የመጨረሻ ጨዋታዎች ተደርገዋል። ቀድሞም የዋንጫው ባለቤት መሆኑን ያረጋገጠው ሊቨርፑል አመቱን ሙሉ ሲፎካከረው የነበረው አርሰናልን በአንፊልድ አስተናግዷል። መድፈኞቹ ለሻምፒዮኖቹ ክብር ሰጥተው በጀመሩት ጨዋታ ደካማ አጀማመርንም አድርጓል። በ20ኛውና በ21ኛው ደቂቃዎች በተከታታይ በተቆጠሩባቸው ሁለት ግቦችም እየተመሩ የመጀመሪያውን አጋማሽ ለማጠናቀቅ ተገደዋል። በ87 ሰከንዶች ልዩነት የተቆጠሩትንና ሊቨርፑልን መሪ ያደረጉትን ግቦች ደግሞ ኮዲ ጋክፖና ሊዩስ ዲያዝ አስቆጥረዋል። ነገር ግን መድፈኞቹ በሁለተኛው አጋማሽ በተሻለ ተነሳሽነት ወደ ሜዳ ገብቷል። በሁለተኛው አጋማሽ ግብ ለማስቆጠርም ሁለት ደቂቃ ብቻ በቂያቸው ነበር። ጋብሪኤል ማርቲኔሊ በ47ኛው ደቂቃ ለአርሰናል ግብ ሲያስቆጥ ሚካኤል ሜሬኖ ደግሞ በሰባኛው ደቂቃ መድፈኞቹን አቻ ያደረገች ሌላ ግብ በስሙ አስመዝግቧል። ሜሬኖ በ79ኛው ደቂቃ በሁለት የቢጫ ካርዶች ከሜዳ መሰናበቱን ተከትሎም መድፈኞቹ ጨዋታውን በጎዶሎ ተጫዋች ለመጨረስ ተገዷል። የውጤት ለውጥም ሳይኖር ሁለቱም ቡድኖች ጨዋታቸውን ሁለት አቻ ፈጽመዋል። ሊቨርፑል ከ2016 ወዲህ ሁለት ለባዶ እየመራ ማሸነፍ ያልቻለበት የመጀመሪያ ጨዋታውም ሆኖ ተመዝግቧል። በአንጻሩ አስደናቂ ዓመትን እያሳለፈ የነበረው አርሰናል ካለፉት 11 የፕሪምየር ሊግ ጨዋታዎቹ ማሸነፍ የቻለው ሶስቱን ብቻ ነው። አሰልጣኝ ማይክል አርቴታም፣ ከጨዋታው ነጥብ ለማግኘት በመጨረሻ ያደረግነው ትግል የሚደንቅ ነው፣ ነገር ግን በመጀመሪያው አጋማሽ ያሳየነው እንቅስቃሴ ፍጹም ተቀባይነት የለውም ሲሉ ብስጭታቸውን ገልጸዋል። በዓመቱ ውስጥ ለስድስተኛ ጊዜ በጎዶሎ ተጫዋች ለመጫወት ተገደናል ግማሽ የቡድኑ ተጫዋቾችም ጉዳት ላይ ናቸው ሲሉም ፈታኝ የውድድር ዓመት ማሳለፋቸውን ተናግረዋል። በሌላ የሊጉ ጨዋታ የሻምፒዮንስ ሊግ መድረክን ለማግኘት ትልቅ ዋጋ በነበረው መርሃ ግብር ኒውካስትልና ቼልሲ ተገናኝቷል። ባለሜዳዎቹ ግብ ለማስቆጠር ሁለት ደቂቃዎች ብቻ በቂም ሆኖላቸዋል። ሳንድሮ ቶናሊ ኒውካስትልን መሪ ሲያደርግ በ36ኛው ደቂቃ ኒኮላስ ጃክሰንን በቀይ ካርድ እያጣው ቼልሲ ደግሞ ምላሽ ለመስጠት ተቸግሮ ተስተውሏል። ኒውካስትል በጨዋታው መጠናቀቂያ ላይ ሌላ ተጨማሪ ግብ በብሩኖ ጉማሬዥ አማካኝነትም አስቆጥሮ ጨዋታውን ሁለት ለባዶ በሆነ ውጤት አሸንፏል። ነጥቡን ወደ 66 ከፍ አድርጎ ሁለተኛ ደረጃ ላይ ከሚገኙው አርሰናል ጋር ያለውን የነጥብ ልዩነትም ወደ ሁለት ዝቅ አድርጓል። በአንጻሩ ቼልሲ በ63 ነጥብ በነበረበት አምስተኛ ደረጃ ላይ ይቆያል። ሁለተኛ ደረጃ ላይ የተቀመጠው አስቶንቪላ በተመሳሳይ 63 ነጥብ፣ ሰባተኛ ደረጃ ላይ የሚገኘው ኖቲንጋም ፎረስት ደግሞ 62 ነጥብ መያዛቸውን ተከትሎ ሰማያዊዎቹ በሻምፒዮንስ ሊግ ለመሳተፍ ሁለት ቀሪ ጨዋታዎቻቸውን የማሸነፍ ግዴታም ውስጥ ገብቷል። በትናንት ምሽቱ ውጤት የተበሳጩት አሰልጣኝ እንዞ ማሬስካም በቀይ ካርድ የወጣው ኒኮላስ ጃክሰን ቡድኑን ዋጋ አስከፍሏል። ቀሪ ጨዋታዎችን ማሸነፍ እንዳለባቸው ለተጫዋቾቼ አስጠንቅቂያቸዋለሁ ሲሉም ተደምጠዋል። በሜዳው ዌስትሃም ዩናይትድን የጋበዘው ማንቸስተር ዩናይትድ ደግሞ በውድድር ዓመቱ 17ኛ ሽንፈቱን አስተናግዷል። ዌስትሃም ጨዋታውን በቶማስ ሱቼክ እና ዣሬድ ቦን ግቦች ሁለት ለባዶ ሲያሸንፍ ነጥቡን ወደ 40 ደረጃውን ደግሞ ወደ 15ኛ ከፍ ማድረግም ችሏል። በአንጻሩ 39 ነጥቦች ባሉት ማንቸስተር ዩናይትድ እና ከሊጉ በተሰናበቱት ክለቦች መካከል ቶተንሃም ኦትስፐር ብቻ ይገኛል። ባለፉት ሰባት የሊግ ጨዋታዎች ምንም ያላሸነፉት አሰልጣኝ ሩበን አሞሪም ጨዋታዎችን የመ ሸነፍ ፍርሃታችን እየጠፋ ነው። የአውሮፓ ሊግን ማሸነፍ እንኳን ቡድን ውስጥ የሚፈጥረው ልዩነት አይኖርም። የክለቡ ችግሮች ከዛም በላይ ውስብስብ ናቸው ሲሉም ተደምጧል። የትልቅ ክለብ አስተሳሰባችን እየጠፋ ይገኛል። የቀጣይ ዓመታት አጀማመራችንም ተመሳሳይ ከሆነ ኃላፊነቱን ለሌላ ሰው መልቀቅ ያስፈልጋል ሲሉም ከፍተኛ ጫና ውስጥ መግባታቸውን የሚያሳይ አስተያየት ሰጥተዋል። እንደ ማንቸስተር ዩናይትድ ሁሉ በሊጉ ደካማ ጊዜን እያሳለፈ የሚገኘው ቶትናምም በሜዳው በክሪስታል ፓላስ ሁለት ለባዶ ተረቷል። ሽንፈቱ ለአንጄ ፖስቼ ኮግሉ ስብስብ በውድድር ዓመቱ ለሀያኛ ጊዜ መሆኑ ነው። የክሪስታል ፓላስን የድል ግቦች ደግሞ ኢብሪች ይዜ በስሙ አስመዝግቧቸዋል። በሌላ የሊጉ ጨዋታ ኖቲንጋም ፎረስትና ሌስተር ሲቲ ሁለታቻ ተለያይተዋል። ሁለት መቶ ስልሳ አንደኛው ኤልክላሲኮ ትናንት በባርሴሎናና ሪያል ማድሪድ መካከል ተደርጎ ባርሴሎና አራት ለሶስት በሆነ ውጤት አሸንፏል። በፈረንሳይ ሊግ አንድ ምርጦች ሲመረጡ ሞስማን ዴምበሌ ውድድር አመቱ ምርጥ የሚል ሽልማት ተሰጥቶታል። እነዚህንና ሌሎች ጉዳዮችን አካተን ሰባሳ ሲል በኢቲቪ መዝናኛ ቻናል መልሰን የምናገኛቸውናል። ለዜና ኢትዮጵያ የተዘጋጁ ስፖርት ዜናዎች በዚሁ አብቅተዋል። ተመስገን አለባቸው ነበርኩ። መልካም ቀን።